የውጭ ግንኙነታችን ማዕከል እና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደራጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። ሀገራችን በድንበር ተሻጋሪ ሀብቶቿ ፍታዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ሕልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶች ሦስት ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው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 በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን ለወደፊትም ይኸው ተጠናክሮ የሚቀጥል ይሆናል። በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን በሀገራቸው የልማት ግንባታ ይሳተፉ ዘንድ ጥረቶች ተደርገዋል። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። ዛሬ የምናከናውናቸው ተግባራት የሀገራችንን የቀጣይ ዘመን ዕጣ ፈንታ ይወስናሉ። አሁን ያለንበትን ጊዜ በተገቢው ልኬታና ወቅቱ በሚጠይቀው ብልሃት መጠቀም መቻላችን መጻዒው ዘመናችንን አስተማማኝና በታሪክ የሚዘከር እንደሚያደርገው እሙን ነው። መንግስት ይህንን ሲል በሁለት አበይት ምክንያቶች ነው። አንደኛው አገራችን አጋጥሟት የነበረውን የሕልውና አደጋና በርካታ ፈተናዎችን ተሻግራ ጠንካራ አገራዊ አቅም ገንብታለች ብሎ ስለሚያምን ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም አለመግባባቶችም በሰላማዊ መንገድ የመፍታት ልምምድ መጀመራችን ለሀገራዊ መግባባት መደላለል የሚሆን የምክክር መድረክ መፍጠራችን የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን፣ እንዲሁም ሁለንተናዊ ኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው። ከዚህ ጎን ለጎን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ አንድ ሺህ ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀረለው። ሁለተኛው ሀገራችን ወሳኝ የታሪክ ምዕራፍ ላይ ትገኛለች የምንልበት ምክንያት ዓለም ባለየለት ቁልፍ ሽግግር ውስጥ በመገኘቱ ነው። ሽግግሩ እድልም ፈተናም ያለው ሲሆን ከሽግግሩ ተጠቃሚ ለመሆን የሚያስችለን አቅም በመፍጠር ላይ እንገኛለን። ባለፉት ዓመታት ከዓለም ተጨባጭ ሁኔታ ጋር የሚጣጣምና ራዕይና ዓላማ ሰንቀን በመንቀሳቀሳችን እንዲደርስብን የሚችለውን ጫና ተቋቁመን አገራዊ ጥቅማችንን ለማስጠበቅ ጥረት አድርገናል። ይህንን እድል በአግባቡ ከተጠቀምንበት ባዓለም አቀፍ የጂኦ ፖለቲካና የጂኦ ኢኮኖሚ ሽግግር ውስጥ ብሩህ ተስፋን የምታሳይና አራያ የምትሆን አገር ለመገንባት እንችላለን። ይህንኑ ለመከወን የሚያስችሉ ጽኑ አቋም አቅምና ልምምድም አዳብረናል። ኢትዮጵያ ትበለጽጋለች በማለት የሰነቀውን ራዕይ ከዓለም ጋር ያለንን የድቀት አሰላለፍ የሰመረ እንዲሆን መንገድ ይጠርጋል።